በሰፈሩ የሌለው ቤተሰቦች እንኳን ደስ አላችሁ፣ ወላሂ እኔ በዚህ በቅርቡ እንደሚገኝ ተስፋ አድርጌ ነበረ። በጣም እናንተ ግን ጀግና ጀግና ጀግና በጣም ጀግና ናችሁ። ህይወታችሁን ህይወታችሁ እየከፈላችሁ ወላሂ እኔ እየከፈላችሁ ሰው ናችሁ። በዚህ ላይ ምን ሆናለን ሆናለን ምን ምን ይደርስብናል ብላችሁ ሳታስቡት በጨለማ ሚሆን በጫካ በምንም በምንም የገባችሁ ይሄ ልጅ እንደምን በእጃችሁ እንደው ስላስገባችሁ በጣም እናመሰግናለን ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ሰላም ሰላም፣ ክርስቲያኖቼ እንዴት ናችሁ? ባላችሁበት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እንደውን ይሁን ቪዲዮ በመከታተል ታሪክ የሆነ ነገር ነው እንግዲህ፣ እናንተ ወላሂ የሆነ ነገር ጀምራችሁ ካላቆረጣችሁት ማለት ነው ብዙ ብዙ ብዙ ብዙ ነገር ታውቃላችሁ፣ ብዙ ነገር ትሰማላችሁ ማለት ነው። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያብጣልን። እንግዲህ ዛሬ በጣም ደስ ብሎኛል። ያው ያያችሁ ነበረ እናቲ ፍለጋ ብዙ ምስ እውነት እንደሚከፍሉ ብዙ እንግዲህ ዘላለም ወደ ገዳም ሄደው ገዳም ደግሞ ያጋጠመው ነገር ሁሉም አይታቸዋ የደረሰበት ሁሉም አይታችዋል። እንደዚሁ ዘላለም ደግሞ ሉሉ ሉሉ ማለት ነው እሱም አይታችዋል እንግዲህ ስንት አይነት ስንት ቦታ ሄደው ናቲ የፈለጋ ያው እህተውን በእጃቸውን አስገብቶ አሁን ናቲና ነበረ እየጠፋው ማለት ነው። እንግዲህ የመስፍን አይን ተደፍነዋል ማለት ነው። የመስፍን አይን ተዘግተዋል ማለት ነው። መስፍን ከእንግዲህ ያንተ ነው፣ ያንተ ነው። አሁን ከእንግዲህ ያንተ ላይ ነው የቀረው ማለት ነው። በጣም ወላሂ እኔ ደስ ብሎኛል። አይታችዋል ማለት ነው። እንግዲህ እቺ ልጅ እቺታችን ብሷ በይሄን ነገር ባይደርስባት አይገኝ ማለት ነው። አንዳንዴ አላህ ወደ ውጭ ሲያወጣ እውነቱ ወደ ውጭ ወደ ውጭ ሲያወጣው የሆነ ምክንያት ይፈጥራል ማለት ነው። እች ልጅ ልትደፈር በተፈለግ እና እች ልጅ ባያገኟት ማለት ነው ናቲ አይገኝም ነበረ አይገኝም ነበረ። እና ይቺ ልጅ ያው አንተ ነካች አልሐምዱሊላህ አክ ቤትም ሄዳ ነጻ ሆናለች። አባቷም አባቷ እንዳገደባት ተናግራለች። መስፍን መቶ እንደሆነ ብዙ ሰዎቹም እንዳገደ ብዙ ሰው ውስጥ አግዶ ቁጭ እንዳረገ ሁሉ ተናግራለች። ወይም እንደሚደበድባት እንደደበደባት፣ ግን የት ሀገር ነበረ እንደረሰብኝ ማለች። የት ሀገር ነበረ በትግል ላይ እናንተ ደረሳችሁልኝ። የእናንተ ድምፅ ስትሰማ ጮኹኝ አለች። የእናንተ ድምፅ ስትሰማ ነው የጮኹኝ አለች። እና ያው ይህን መረጃ ደግሞ እሷ ደግሞ መረጃውን እነሱ እንደሚገኝ የተገኘበት ምክንያት ምን መሰላችሁ? እቺ ልጅ በዛ ሰዓት ላይ እናቴም የሚጠብቀው እሷን እዛ ውስጥ ብዙ ሰው አለ። ብዙ ሰው ሲኖሩ የናቲ ጠባቂ ነው ደብዳቤ የሰጣት ማለት ነው። የናቲ ጠባቂ ነው ደብዳቤውን የሰጣት እሷ ደግሞ ያንን ደብዳቤ አንስታ ሰጠችው ማለት ነው። እንግዲህ የሚገርም ነገር ወላሂ አላሁ እውነቱ ሲያወጣው ማለት ነው። እውነቱ እውነቱ ፈትፍቶ ፈትፍቶ ሲያወጣው ማለት ነው። እንግዲህ እሷ ደግሞ ያው ናቲ እንዴት እንደሆነ እንዴት እንደተቀመጠ ምን እንደ መሰለ ሁሉም አይታው ተናግራለች። የእነሱ ዘላለም ነግራቸዋለች ማለት ነው። በጣም ያሳዝን ነገር ወላሂ፣ የእነሱ ህይወት ህይወት በጣም ያሳዝን እውነት እንጃ። ዛሬ ግን በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እንግዲህ ማህሌት ደግሞ ይሄንን ስትሰማ ቆማ እንደምትሄድ እውነት፣ ቆማ እንደምትሄድ የያዛት በሽታ እንደሚለቃት ተስፋ እናረጋለን። ተው ከውጭ ሀገር ሊወስዱት የሞከሩ ነበረ የትንሽ ሰዓት ነው ሲያመልጥ። እንግዲህ አይታችኋል፣ እንደምንም አርጎ እያዙት ማለት ነው። እናቲ በእጁን አስገቡት። እንግዲህ እናቲ ደግሞ አሁን እንግዲህ የሚለቀቀው ቪዲዮውን ደግሞ ታሪክ የእሱም ታሪክ የደረሰበት ታሪክ እንግዲህ በእውነትም ጤነኛ ከሆነ እንግዲህ መስፍን የሚባለው ሰውየው መድኒት ይሰጥ ነበር አሉ መድኃኒት ይሰጣቸዋል። መድኃኒቱ ምንም ካላደረገው እንግዲህ ይናገራል፣ የደረሰበትን ማለት ነው። የሰው ልጅ ተስፋ አለመቁረጥ ነው። ተስፋ ካልቆረጣችሁ፣ ይህ ወንጀል የሚሰሩት በሰው ላይ ክፉ የሚያደርጉት ሰው ሲያድግ ማይወዱት በሰው ላይ የሚጫወቱት ሁሉም አንድ ጊዜ ሳያዝ አይቀርም ማለት ነው። እናንተ ብቻ በአላ ተስፋ ትቁረጡ ማለት ነው። በአላ ተስፋ ትቁረጡ፣ በእውነት እውነቱ ያወጣል ማለት ነው። ያልገቡበት አይታቸው ሊሄዱበት የለም። እንደ ግድያ ክል ነው የደረሱት ማለት ነው። አሁንም እነ ሉሉ እነስ ቤተሰቦች ሁሉ ሊገደሉ የተፈለጉ ነው፣ ግን ባለ ፈቃድ አይገደሉም ማለት ነው። እነሱ ወንጀልሎች ናቸው። ተሰብስቦ የሚያዙት ማለት ነው። የተያዙ ነው። ይኸው እንዳለ ማለት ነው። የተያዙ ነው። በጥቆማ ጥቆማ በጥቆማ ጥቆማ ጥቆማ እየደረሰ ነው እንዳያቸው ማለት ነው። በጣም እውነት የነዚህ ታሪኮች። እነዚህ ልጆች ግን የወለደች እናት እኔ ምን ልበላት እድሜና ጤና እንደማያልቅ ነገር ረጅም እድሜ ይስጥሽ ማለት ነው። የነዚህ ልጆች ብርሃን ከፍተሻል። የነዚህ ልጆች እውነት ህይወት አትርፈሻል ማለት ነው። የትንሽ ሰዓት ነበረ እንግዲህ ናት የደረሱበት። እንግዲህ ናት የደረሱበት የትንሽ ሰዓት ሲሆን ሂደቱ እያስመለጡት ነበረ እንዳያችሁ ማለት ነው እያስመለጡት ነበረ ትንሽ ሰአት ነው የደረሰው እንግዲህ በጥቆማ ጥቆማ ብዙ ነገር መተዋል ገና ማለት ነው ገና ሊወጣ ነው ገና ገና እውነቱ ሊወጣ ነው ብዙ የታገዱት ገና ሊወጡ ነው ብዙዎቹ ማለት ነው አሁን መስፍን ነው የቀረው እንግዲህ መስፍን ደግሞ ታያላችሁ ማለቂያው ሲደርስ ነው ማለያው ማለቂያው ደርሰው ነው የሱም አሁን ሊደርስ ነው ማለቂያው ማለት ነው ምን አይነት ልጅ ሰውዬው ነው እውነት፣ ምን አይነት ምን አይነት የተረገመ ነው። እንደውም ምን አስቦ ነው እንደዚህ አይነት የሚያደርገው ማለት ነው። በጣም በጣም ወላሂ ይሰጥልን ደስ ልጆች አለው ግን ነጌ ልጆች የሚደርስባቸዋል ነጌስን የሚደርስብኛል ብሎ ማያስብ ማለት ነው። እንግዲህ ናይት ላይ የደረሰው አይታቸዋል፣ ማህሌት ላይ ማለት ነው የደረሰው ጉዳት አይታቸዋል። እሷ እንኳን አሁን ወደ ውጭ ሀገር ወስዶ ለማሳከም ወደ ወዲህ ወዲህ እያሉ የተራራቁ ማለት ነው። ምክንያቱም ዶክተሮቹ እንደተጫወቱባት ዶክተሮቹ ያልሆነ ነገር እንደነኳት በደንብ እንዳሰባት ወዲዋን እንዳበጠ እንደነፋ ሁሉም ተናግረዋል ማለት ነው። እንግዲህ አይታችኋት። አሁን ደግሞ ወንድሟን ስታገኝ እንግዲህ ፈጣሪ ሰው ያለው አይሆንም ነው አለባለው ነው የሚሆነው። ልጅ ድናም ውጭ ማገል ሊቀርም ይችላል። እንግዲህ ወንድሟ ስታገኝ ይህ ሁሉም የሚጓጓችለት ወንድሟ፣ እኔም ያለሱ ማንም የለም ወንድሜ ነው ብቻ ነው የምፈልገው ይምጣለኛለች ልጅ ማለት ነው። እንግዲህ ወንድሟ ስታገኝ አይኗም ሊከፋት ይችላል። አሁንም ደህና ናት። ግን ያው ብላለች፣ እኔ እናንተ ከእናንተ ጥሎኛል በጣም ደህና ነኝ ነኝ ብላለች። እንግዲህ እያመሰገነች ነው። አይታችኋል። ትናንትናም ጓደኛዋ በጣም እንደዚህ አልቅሳ በእግሬ በህይወቴ ሄ ያንቺ እጅ መካል ክፍላለሁ ብላ እንግዲህ የተናገረች ሁሉም ሰምታችኋል ማለት ነው። እንግዲህ ቪዲዮን ያያችሁ ከሆነ ወላሂ የደረሰባቸው ነገር ሲነግ ሲነሳ የደረሰባቸው ጉዳት እነዚህ ልጆች ሲነሳ በጣም በጣም የሚያስፈራ ወላ፣ እነዚህ ልጆች ጀግና ጀግና ማለት ነው። ጀግና ይሄን ያክል የደረሰባቸው እነሱ ግን አላቆሙም ማለት ነው። መፈለጋቸውን አላቆሙም፣ ማሳከማቸውን አላቆሙም ማለት ነው። እንግዲህ እናቲን አይታቸዋለሁ። የትንሽ ሰዓት ትንሽ ሰዓት ላይ ያገኙት እዛም ቀን ግዳ መሄዱ ቀን ሊያገኙት ነበረ ትንሽ ጊዜ ጥቆማ ደርሷቸውን አስመለጡት አሉ እንጂ እዛም ቀን ራሱ ግዳ መሄድ ቀን ዘላለም ሊያገኘው ነበረ ማለት ነው እና ቤተሰቦቼ የዛሬ ቪዲዮውን ይህን ይመስላልላቸዋለሁ። እንግዲህ ከወደዳችሁ ቪዲዮውን እንግዲህ በፊት የምትከታተሉን ብዙ አላችሁ ሼር፣ ላይክ ያረጋችሁ አበረታቱን። ሀሳብ አስተያያታችሁ ደግሞ ኮሜንት ላይ በማስቀመጥ ተሰብ ሆኑ ተቀላቀሉ ማለት ነው። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ያው